ቃልዬ ሀይሚ ቀለበት አድርጋለች፣ እንዲ ምናልሽ አልሽ ለምን አታዋሪበትም ምናምን፣ መልእክታችሁ ደርሶኛል የእኔ ውድ ቤተሰቦቼ። በነገራችን ላይ ያልተጣራ ነገር እኔ ማውራት ደስ አይለኝም። እኔ የታዩኝ ብላችሁ ነው ውዶቼ። እኔ የታየኝ የዚች የጠንፌ ጭቅጭቅ ነው ሁሌ የሚታየኝ ማለት ነው። ሀይሚ ምን ክፉ ነገር ትናገራታል የሚለው ነው ትኩረት የማደርገው ማለት ነው። ግን ሀይሚ ያደረገችው ቀለበት እንደሚመስለኝ ውዶቼ ከዚህ በፊት የሆነ ብሩክ ላት ነበረ ዝም ብሎ ማለት ነው ጻቷ ላይ ያንን ይመስለኛል። ዝም ብላ አድርጋ የመጣችው እንጂ ቀለበት እኛ ሳናቅ ሀይሚዬ፣ እኛ ሳናቅ ቀለበት ብቻሽን በጣም ነውር ነው ትላላችሁ። ለማንኛውም አንድ ነገር፣ ሁለት ነገሮች በሁለት ነገሮች ላይ ልሂድባቸው። አስመሳዮቹ እነዛ ሰላሳዎቹ አስመሳዮች ውዶቼ ሀይሚን በጉሩብ ከፍተው ሲሰድቧት የነበሩ አስመሳዮች ተቀይረዋል እያልኳችሁ ነው። ተቀይረው የሀይሚንም የቡሩኬንም ፎቶ አድርገዋል። እግዚአብሔር ይመስገን ብያለሁ፣ ከልባቸው ከሆነ ማለት ነው። እዛ ግሩፕ ላይ ቁጭ ብለው ሀይሚን ሲያሟት የነበሩት ተመስገን። ጥርሷን ዘግታ ደግሞ ስጨፍር የነበረችዋ ሴትዮ ጥርሷን እንትን ከፍታ መጨፈር ጀምራለች። ወይዘሮ አልማዝ ማለት ነው። ለምን ስሟን አልጠራው? ምን ይቻ አልማዝ ተብያ። እሷስ ግሩፕ ላይ አልነበረችም። እሷም ተቀይራ አሁን የብሩኬንና የሃይሚ ፎቶ አድርጋለች። ተመስገን ተመስገን። ፈጣሪ እናንተን የቀየረ አምላክ ብሩኬንም ሃይሚን ይቀይርልን እና ልባቸውን ይታረቁልን። አሜን አሜን። የእኛ ጦሎት ድረስ የእናንተ ያስመሳዮች እንኳን አይደርስም። እኔ እኮ ሌላ ሌላ ምሽግ መስርታችሁ እየወጫጨቃችሁ ነው፣ እናስመስል ብላችሁ ነው። በዛህ አጋጣሚ ግን ማለት ነው አናስመስል። ይቺ ምድር ጊዜያዊ ናት። ሰውን ከልብ እንውደድ። ሴት እህታችሁን ደግሞ አትጥሉ፣ ውደዱ። ሀይሚ የምትወደድ ልጅ ነች። ሶሲ ደግሞ አስመስዋ። እሷ ላስታርቅ ብላ ይመጣችሁ አውቃ ነው አውቃ ነው። ቡርጌና ሀይሚ ታረቁ አልታረቁ ምን አገባት እሷ እንደውም እኮ የበለጠ ብሩኬን ጓደኛ ማጣት አልፈልግም ያለች ሴት ናት። ዳኒን ፍቅረኛዋን እኮ ዳኒን ፍቅረኛዋን በአደባባይ እየከደ ሴት ናት። ሶሴ ማለት ብሩኬን አብልጣ ያየ ሴት ናት። ይሄ ማለት ምን ማለት ነው? ምን ማለት ነው? ብሩኬ ከሰጣት ቀረቤት አንጣር እኮ ነው ያ፣ ደግሞ በጥላቻ አንግል አትዩት። ምናልባት የጓደኝነት ቀረቤታቸው አንጣር ማለቴ ነው። ሶሴ ብታገባውም ብታገበውም ፈቃደኛ ናት፣ እሷ ትፈልገዋለች። ከዳኒ የበለጠ ብሩኬ ይበልጥባታል። ከዳኒ ይልቅ ብሩኬ ይበልጥባታል ለሶሲ እግዚአብሔርን። ብሩኬ ባይበልጥባት ኖሮ ዳኒን ካሜራ ላይ መጣ ባለጌ ብላት አትሰድበውም። ውዶቼ፣ ውዶቼ ፍቅረኛን በሎት ባል በክብሩ ቀልድ አያውቅም። ዳኒ ክብርና አክብሮትን ለይቶ ስለማያቅ ይመስለኛል ዝም ያላትችን አግድ ማደጓን ማለት ነው። አግድ ማደግ ተባልኩኝ ብላ ያዙ ይልቀቁኝ ስትል ነበረ። አግድ ማደግ ነሽ። እውነት አግድ ማደግነትሽን የሚያሳየው ዳኒን ካሜራ ላይ መተሽ ሁለት መቶና መቶ ሀምሳ ሺህ ሕዝብ የሚያየውን ዩቶብ ቻናልሽ ላይ ቁጭ ብለሽ ሰደብሺው፣ አዋረድሺው። በጣም ትገርሚያለሽ። ዳኒን ያዋረድሽ አንቺ ነገ ብሩኬን ለማዋረድ ምን ያግድሻል? ስለዚህ አሁን ላይ የድሮ ሀይሚ ወይ ድሮ ብሩኬ አይደሉም። አንቺ ምስቅልቅልቅላቸውን አንቺ አስታራቂ አይደለሽም። አንቺ ልታስታርቂያቸው አትቼም። አውቀሽ እያስመሰልሽ ነው። በድጋሚ አልመጣም ብለሻል። አትምጪ፣ ያማይንሽን ማየት አንፈልግም። ሌላው ነገር ደግሞ አንበሳነሽ ሂጅበት የምትሉ የቡሩኬን ፎቶ ተሸክማችሁ እናንተ ቀንደኛ የሀይሚ ጥላት ናችሁ። ሀይሚን ባጠሏት ኖሮ አንበሳነሽ ሂጅበት ሶሲ ያትሏትም ነበረ። አያችሁ፣ የቡሩኬን ፎቶ ተሸክማችሁ ሀይሚን ትጠላላችሁ። አስመሳይ ቡሩኬንም ሀይሚንም በአንድ አይን እዩ። አታስመስሉ፣ አስመሳዮች ናችሁ። አስመሳይ፣ እኔ በገብርኤል፣ እንዲሁ ለምንድን ነው እንደዚ የምታስመስሉት? ከዛ ልክ ታርቀው ሲመጡ የሆነ የስድብ ናዳ ሲወርድባችሁ፣ የቡሩኬን እናት ሲዘቀዘቁ፣ የሀይሚን እናት ሲዘቀዘቁ፣ በቃ እርስ በራስ እዛ ጋር ትቦጫጨቃላችሁ። ለምን ይሄ ሁሉ በእምነት ትገርሙት በእናንተ እኮ አስመሳይነት እኮ ነው እናት ቤተሰብ ምናምን እየተዘቀዘቀ ያለው እዛ ጋር ማለት ነው። እና ይቺ ምንም ጅግና አይደለችም። ፎቶዬን እየቆራረጣችሁ አትፖስትቱ አትዘቅዝቁኝ ብላለች። እሷ በጣም ያናደዳት አህያ ላይ እየተደረገችው ነው። ጉዶች በነገራችን ላይ የሀይሚ እህቶች እግዚአብሔርን ነው ምላችሁ። ነብር ናቸው፣ ነብሮች ናቸው። አትንኳቸው። ተተነኩ ጉርጓድ ውስጥ ለምን አትገቡም? ትበጫጨቃላችሁ። ብጭቅጭቅጭቅጭቅ ተደርጋችሁ ትሰቀላላችሁ። አሁን ሶስና አህያ ላይ ተሰቅላለች። ነገሩ እኮ ጉዶች አህያ ላይ እየተደረገችው ዳኒ ፍቅረኛ መኪና አልገዛላትም። ስለዚህ በእግሯ መሄድ የለባትም። ቢያንስ እንኳን መኪና ባታገኝ እስኪ አገልግሎት ያው

አይምና ብሩኬ ወደፊት